አሊያ ከአስቸጋሪውና ከረዥሙ የቀደው ሕክምና በኋላ ነፃ ሆናለች። ከሰውነት ውስጥ ጥይቱ ወጥተዋል። ሰዳከት እንደተኮሰችባት ግን እስካሁን ድረስ አታውቀም። አሊያ ቀጥታ ወደ ትልቁ ቤት ተወስዳ እዛ እያስታምሟት ብዙ ነገሮች እየተከናወኑ ናቸው። ጂያን ብዙ ነገሮችን ለማስተካከል እየሞከረ፣ ሰዳከት በግልጽ ከሻሂን ጋር ጠላት ሆናለች። ሻሂን የመጨረሻ የመጨረሻ ደረጃ ላይ ደርሶ ነበረ። ሰዳከት ጭራሽ ገላገለችው። አሁን አባቱን ሊጠይቅ ወደ እስር ቤት መጥተዋል። አሊያ እስካሁን ድረስ እንደ መታት አታውቅም። ነገር ግን ንገሩኝ ብላ እያስቸገረች ነው። ጂያን ደግሞ በተመሳሳይ አጋጣሚ ዶክተሩን እየጠራ ሁኔታውን እንዲከታተል ያደርጋል። በመጨረሻም ዶክተሩ ማታ ላይ የተወሰነ ምርመራ ካደረገላ በኋላ እየወጣ ነበረም፣ ዶክተር እንዲህ ነው ሁሉ ነገር ይለዋል። ደናናት፣ ደናናት ረፍት ታርክ፣ ረፍት ታርክ። ነርሷም ተመልሳ ትመጣለች። ምንም ችግር የለም አትጨነቅ ብሎት እየሄደ ነበረም። ከዛ ጂያን ከድረን እስከ ጧት ድረስ እዚህ እንድትሆን እፈልጋለሁ፣ እዚሁ አካባቢ የሆነ በደምብ ሁኔታውን ተከታተል እያለው ትቶት ሄደ። ከዛ በቀጥታ ወደ አሊያ እየገባ ነበረ ግባ ትችላለሁ ብሎ አገባ። ሙራት እንዳለኝ ከሆነ ጥይቱን ያወጣንልሽ የድርጅቱ የሜዲካል ቢሮ ነበር አለኝ። ምን ማለት ነው አልገባኝም፣ ንገረኝ እስኪ አለችው። ያው እንደዛ መሆን ስላለብን ነው ይላታል። ፍጥጥ ብሎ እንደዛ መሆን ነበረበት ስትል ማለት፣ እንዴት እንዴት ማለት የሰው ነፍስ እኮ ነው ያለኝ። ጂያንም ታሾፋለህ እንዴ? ምንድን ነው እንዴ? ሆስፒታል አትወስደኝም ነበር እ በስነ ስርዓት? ምንድን ነው የምትፈራው? ምንድን ነው ያስፈራችሁ ብላ እየጠየቀችው ነበረ። ግራ ገብቶት እያየ ነው መልስ ምን ያስፈራል መልስ ትሏለች። አይ ማለቴ ያው ላንቺ ደህንነት ሲባል ነው አላት። እያሾፍክ ነው እንዴ? ምን እያልክ ነው ያለው ብላ ቀና ልትል ነበረ ቁስሉ ነው። ለራስሽ ሽ ደርነሱ ስትል ምን ማለት ነው? ህይወቴን አደጋ ውስጥ እኮ ነው የከተታችሁት። ምንም እየገባኝ አይደለም። ብሞትስ እዛ ቢሮ ውስጥ ነኝ አለች። እኮ አልሞትሽም እኮ አልያ ማለቴ አልሞትሽም። ወደፊትም አይዞሽ አትሞችም ከዚህ በፊት ምን ይዛት አክም ያለው። ባለፈው ዕለታም ያው ጥይቱን አንቺ ስታውጭልኝ እዛው ክፍል ውስጥ ነበረ። ታዲያ ምን የሚያስፈራ ነገር አለ? ምን ችግር አለ? ሙራድ ደሞ በጣም ጎበዝ ዶክተር ነው። እንደዚህ አትሁኝ አላት። እኔም ጎበዝ ዶክተር ነኝ። እሺ ጥሩ እያለችው ዞር ብላ በሌላ አቅጣጫ ትመለከታለች። እንግዲህ ያው ስለምናምን ሆነው በብዙ ነገር አትፍሬ እያላ ነው የተቀመጠችበትን ቦታ ታስተካክላለች። እሺ ለፖሊስ ደወልክ? አለችው። አልደወልኩም አልደወልኩም ጊዜ አልነበረኝም አላት። ምን ለፖሊስ ለመደወል ጊዜ አጣ ብላ ጠይቀችው። አሁን እንደዛ ነገር ይላታል። ስልኬን አምጣኝ እደውላለሁ አለችው። አሊያ እባክሽ እረፍት አድርጊ፣ ጠዋት ትደውያለሽ ተረጋግተን ለመምጣት ትደውያለሽ፣ አላት እንዴ በፍጹም በፍጹም አይሆንም አይሆን ነገር እኮ ነው። እኔ ራሴ ደውላለሁ አምጣ ስልኬ እያለችሁ ነበረ። ከዛ እሱ ግን ስልኩን ሊሰጣት እየሞከረ ስልኳ ተሰብሯል። በአደጋው ጊዜ የነበር ስልክሽ እንደዚህ ሆነው ይላታል። አየችው። በጣም ያሳዝናል። ወይኔ ስልኬ ስትን ነበረ። ከዛ ግን ታውቃለህ፣ ፖሊስ ሲመጣ ሁሉንም ነገር በሙሉ እነግራችኋለሁ ትለዋለች። ችግር የለም ትነግራችኋለሽ፣ አንቺ ብቻ እረፍት አድርጊ እያላት ነበር። ከዛ ጃናን አምጣልኝ እያለችሁ ነው። አምጣልኝ ስትለው ምናልባት በዚህ ሁኔታ ውስጥ ሆነሽ ካየሽ አላት። አምጣልኝ አምጣልኝ ብያለሁ አምጣልኝ አለችው። እሺ አመጣልሻለሁ ችግር የለም ብሏት እየወጣ ነበረ በሌላ በኩል ሻሂን ዛሬ እንኳን በሰዳከት ተናዶባታል። ከዚህ በኋላ ሊታገሳትም አልፈለገም። ስለዚህ አባቱን ወደ አንድ ቢሮ አስጠራው። እስር ቤት ከሄደ በኋላ ቁጭ ብሎ እየጠበቀው ነበረ። እየገባ ያለ አባቱ ዛሬ ስብሰባ እየጠበቁ ነበረ፣ ለምን ያለ አልሄድክም? ቆይ ለምን ቀረህ? እድል አግኝተ ነበረ፣ በጣም ሰፊ እድል፣ ብዙ ነገሮችን በእጅ የምታስገባበት እድል። ታዲያ ለምን ቀረህ? አንተ በቃ አሁንም ቢሆን እንደ ውሻ ነጻነትን ሳትቀበል ልትኖር ማለት ነው? እዚህ አንገተ ላይ ሰንሰለት አስራበ ወይዘሮ ሰዳከት ሲሉ ነበረ። ሻሂን አንገቱን አቀርቅሮ ቀረ። በጣም ያሳዝናል፣ በጣም ያሳዝነ አባዬ፣ እሷ ሴት ምን እንደሆነ አላውቅም። ለእኔ በጣም ከባድ የሆነ ከፍተኛ ጥላቻን ያላት የማያልቅ ጥላቻ አለው። ምንድን ነው ሰደበች እንዴ አሳፈረች አለ። አሁንም ቢሆን በክብር ተጫወተች ባረለ። በል እስኪ ተናገር ብሎት አጠገቡ ተቀመጠ። ታውቃለህ አንተ ነህ የአልቦር መሪ መሆን ያለብህ፣ አንተ ነህ የአልቦር መሪ የምትሆነው። ነገር ግን አንተ አሁንም በፍርሃት አብራቸው ትኖራለህ። አንዳንድ ጊዜ እኮ አትገባኝም፣ ወንድ መሆንህን የምጠራጥራለሁ። አንተ ልጅ ግራ ነው የምትገባኝ ይሏል አባቱ እያማረረ። አንድ ነገር አሳያለሁ ብሎ ፎቶ ወጣ። በዚህ ሰዓት ላይ ይህም ፎቶ ሲያሳየው ሻይን ደነገጠ። ሰዳከት ቅ ቀደም የሰጠችውን ፎቶ ነበረ ቀዶን ነበር አሁን በፕላስተር ለጣጥፎ ፍለፊቱ አስቀመጠ አባዬ ምንድን ነው ይሄ ይሄ ያንተ የወጣትነት ፎቶ አይደለ እንዴ እቺ አጠገብ ያለችው ማናት አለው ሰዳከት ናት ሰዳከት አለው ምን እያለ ሻይን እየተመለከተው ነበረ አዎ እኔና ሰዳከት ነበር አብረን የሚገርም ፍቅር ውስጥ ነበር አለው አባዬ ምን እያልክን ያለው እንዴ ሊሆን ቻለ እንዴት እንዴት ምንም እየገባኝ አይደለም ይለዋል አዎ ሁሉም ነገር ለአንተ አዲስ ነው ብዙ ማታቁን ነገር አለ ከእናትህ በፊት ነበረ ገና እኔም እንዳንተ ወጣት ነበርኩኝ ያኔ ልቤም በፍቅሯ አወረችው አይኔን ደፈነችው በቃ ሙሉ መላ አካላትን ነበር የተቆጣጠረችው። እና ያው ባይገርምህ ሰዳከት ማለት ያኔ የቤታችን ሰራተኛ ነበረች አንድ ማልክድ ነገር በጣም ቆንጆ መሆኗን ነው እና ተዋድድን፣ እኔም በጣም በጣም ነበር የወደድኳት። ነገር ግን በቃ ቢሆን ምክንያት ስተሰራውኝ አስከፏት እና በቀል አለ አለችኝ። እኔ እንደው በቀል በቅሙ ነገር የምትወስደው አልመሰለኝም ነበረ። እሷ ግን ለካ የምሯን ነው። ከዛ በመጨረሻም ትታኝ ሄደች፣ ራቀች ከኔ። ከዛ ወንድሜን ይዘው መጣች፣ ወንድሜን ጭንቅላቱን በርዛው በጥብጣው፣ ከዛ ወደ ቤት መጣች። ከመጡ በኋላ አንድ ላይ እንጋባልን አለ እኔ በቃ ምን አይነት አደገ ኛ ሴት መሆኗን ስላወቅኩኝ ሰው ይቅርብ ብ እያልኩኝ ነበረ፣ ግን አልሰማኝም። ማጎተ አ ወንድም ያልሰማኝም በቃ ቀይረዋለች፣ ቀይረዋለች እሷን አሁኑ ማግባት አለብኝ አለ እያለ ነገረው። እንዴ ቆይታ ደለ ምንድነው ከአንተ ከሶ ወንድም ጋ መስራት የጀመርከው ከሀሰን ጋ አለው። እኔ ሲጀመር ሷ ወንድ መሆኑን እየታቅላለሁ እንዴ! እሱ እኮ ነው ያጠመደኝ፣ እሱን ያጠመደኝ በኋላ ነበረ ከተሸወርኩኝ በኋላ ሲገባኝ አወቅኩት እያለው ነበረ። ከዛ ሻይን ደንግጦ ዝም ብሎ ያዳምጠዋል። ከዛ ያው ከብዙ ቦታዎች ላይ እቃ እናስመጣ ነበረ። ሰዳከት በመጨረሻ ማድረግ ያለባትን ነገር አደረገች። እኔን ተላልፌ እንድሰ ሰጥ አረገችኝ። ሀሰን ያውሻ ወንድም ደግሞ ከዳኝ እና በመጨረሻ እስር ቤት ወረወሩኝ አለው አህ አንተ እኮ ባትታሰር ኖሮ የጎሳዎቹ መሪ ነበር የምትሆኑ ማለት ነው አለው። በትክክል በትክክል፣ ጊዜውን ጠብቃ ነበረ፣ ጊዜውን ጠብቃ ነው ሁሉን ነገር ያደረገችው። ጃን አቦር ዋና መሪ እንዲሆን ልጅ ግን አንተነ መሪ መሆን ያለብህ፣ አንተነ መሪ መሆን ያለብህ። አይገባም እንዴ! ሰዳከት በጣም እየሸወደች ነው እውነቱን። ከዚህ በላይ ምንድነው የምትፈልገው? ሻይን ንቃስኪ አንድ ጊዜ እያለው ነበረ። ከዛ ያቺን ልጅ እንዴ ነው ተገኘች? አለው። ከዛ ሻይን ግራ ገብቶት ያየዋል። አባቱን አሊያ እንደጠፋች ሰምቼ ጠበቋ በፍጹም ሊያገኛት አልቻለም። አልያልቦርም ምን ተፈጠረ እያሉ ነበረ። ሻይን ምናልባት የሚያውቀው ነገር ካለ እየጠየቀው ነበረ። ሻይን አንረገልን ገረ እነዚህ ሰዎች ፍትህ ያስፈልጋቸዋል፣ እንዲፈረድባቸው ቅጣት ያስፈልጋቸዋል፣ መቀጣት አለባቸው። በህይወታቸው በጣም በጣም ብዙ ስህተትና ጥፋት አጥፍተዋል እያለ እየመከረው ነው። ሻይን ያዳምጣል። ብዙ ነገር አመለካከቱን እየቀየረ ነው በሌላ በኩል ጂያን ህፃኑን ይዞት ቀጥታ ወደ እናቱ እያመጣው ነበረ ከዛ ወደ ውስጥ ሊገቡ ሲሉ አጎቴ መቼ ነው አደን ይዘኝ የምትሄደው ሽጉጥ መተኮስ ፈልጋለሁ እያሉ ነበረ ሽጉጥ ዕድሜ ገና ነው ገና እኮ ናንተ እያለ ሊያሳምነው ዝቅ ብሎ እየጠየቀ ሰዳከት ከላይ ሆና ስታዳምጣቸው ነበረ አጎቴ ምን ችግር አለው ምን ችግር አለው አነስ ያለች ሽጉጥ ለእኔ ይትጠፋለች ምን ችግር አለው ይለዋል አይ ገና ነ ገና ናንተ ጊዜው ሲደርስ ችግር ለመወስድ አለሁ እያለው ተያይዘው የገቡ ሰዳከት ፈገግ ብላ ስታያቸው ነበረ ጂያን ህፃኑን ይዞት አሊያ ወዳለች በት ክፍል እየገባ ነበረ። ወዲያው ነበርና ና ና አምጣው አምጣው ልጄ ይልቀፈው ትለዋለች፣ አሊያ ገና ልጇን እንዳየችው። ከዛ ቀስ ብሎ ወደሷ እያቀረበ እያቀፋን ነበረ። አጎቴ አንተ ማትሰማትም እናቴ ብሎ ህፃኑ እየጠየቀው ነበረ። ምን እያለ ደንግጦ ያየዋል፣ አሊያም እየደነገጠች ነው። ቶሎ እንድትድን እኮ ነው እንድትድን ነው ሲል አሊያ እየደነገጠች ዴኒዝ ደግሞ ኬትን ያመጣይሄንን ትለዋለች። ናናናና እዚ ጋ ተቀመጥ እያለ ጃን ህፃኑን እግሮ አካባቢ ያስቀምጠዋል። ከዛ ጃንን ብዙም ሳይረግ ተቀመጠ። አጎቴ ጃን ዛሬ እዚህ ብተኛ ደስ ይለኛል፣ እባክህ ፍቀድልኝ እያለው ነበረ። ለምን ወደ መኝታ ሁለተኛ ክፍል መልሰና እዛ ተኛ፣ አለ ከፈልክ እንቅልፍ ካስቸገረ እንደባለፈው ተረት ተረት አነብልሃለሁ፣ እያለ ሁለቱ አንድ ላይ ሲሳሳቁና ሲቃለዱ ያየችው አሊያ ግርም ብሏት ስታያቸው ነበረ። እንደውም የሆነ ሀሳብ መጣልኝና አላሳየ ማሳይ ነገር አለ ብሎ ታብሌቱን አነሳ፣ አጻ ነው ከዛ ጃያን እያቀፈው ነበረ። ተመልከት ተመልከት፣ ተመልከት እማዬ እንዴት ኬክ እንደምትበላ አየው። ይሄ ደግሞ እኔ እማዬና አባዬ ነበርን አንድ ላይ እያለ ብዙ ፎቶ እያሳየው፣ አሊያ ደግሞ ግርም ብሏት ስታያቸው ነበረ። ከዛ ድንገት የሆነ ፎቶ ላይ ደረሱ። አባዬን ኤው ብሎ ሲያሳየው ድንገት ጃያን ደነገጠ። በቃ በቃ፣ ለዛሬ ይብቃል፣ ለዛሬ ይበቃናል፣ ሌላ ቀን በደንብ እናያለን እያለው ነበረ። ከዛ እናቱን በመጨረሻም ሰላም እንዲላት ካረገ በኋላ ይዞት እየሄደ ነበረ። እንቅልፉ ሊያስተኛው እዛው ነበር ዲኒዝ እየተኛ የነበረው። ከዛ ጃን ሕፃኑን እያስተኛው አባዬ ወዳለው እያለ ነበረ ዜሬን በሌላ በኩል የካያ ፍቅር ትዝ ይላትና በአካውንቱ ገብታ የሱን ፎቶች እያየች ነበረ። ፎቶቹን ዝም ብላ እየተመለከተች አሁንም ቢሆን ፍዝዝ ብላ እያየችው ነው። እንዲህ ፍዝዝ ብላ እያየችው ድንገት ተደወለላት። ሲደወል የደወለው ካያ ነው። ቶሎ ብላ በሩን ዘጋቸው። ሄለው ሄለው፣ እንዴት ነው አልናፈኩሽም እንዴ እያለ ካያ የጠየቃት ነበረ። ምንድን ነው ናፍቀኸኛል፣ እሱማ እንዴ ነ ግን አለችው። ደና ነኝ፣ ደና ነኝ እያላን ነበር። እኔማ እኮ እንደው ስት ደውል እንደባለፈው በመስኮት ልምጣ ምናምን ብለው ወገብን እንዳሰብር ብዬ እኮ ፈርቼ ነበር አለችው። ድጋሚ ላደረገው ይችላል ያለው ታውቂያለሽ አለ በእርግጥ የዛ ለትንሽ ወገቤን አሞኝ ነበር ግን ምን ችግር አለው ምን ችግር አለው ለፍቅር ተብሎ እያላን ነበረ እየሳቀች ነው ሁለቱም በስልክ መሳሳቃቸውን ቀጠሉ ከሀያ እብድ ነገር ነው ታቋላ ትለዋለች አዎ አውቃለሁ አውቃለሁ ግን ታውቅ ያለሽ ዛሬ ቀኑ በቃ ር ዘማኒው ብት በቃ ሲደብር ሚደብር ቀን ነበር አላት ለምን ምን ተፈጠረ ለምን አልክ አለችው አይ እንዲሁ በቃ የቤተሰብ ጉዳይ አለ ስራ አለ ብዙ ነገር አለ እያላን ነበረ ከዛ ፍዝዝ ብላ ታዳምጠዋለች ከዛ ዜሬን ታውቂያለሽ አለ እኔ በጣም ነው የማፈቅረሽ በጣም በጣም ማለት ነው ይላታል እንዲህ ሲላት ፍዝዝ ብላ እያየችው ከዛ ያው እያለች ትስቃለች። ልቧን ደስ የሚል ስሜት ሲሰማን ነበረ። ምን ነው ዝም አልሽ ዝም አልሽ? አሁንም አይን ነገር ፋሽን አረግሽው እኮ በቃ በፍቅር ፍዝዝ ስትይ በቃ ዝም የሚያረግሽ ነገር አለ። አልገባኝም ስትራ ነበር። አውቃለሁ አውቃለሁ ወንብ አውቄ ነው ትላለች እየሳቀች። እንደምታፈቅረኝ ያውቃለሁ ባት ነግሪኝም እንኳን እያለን ነበረ። ካያ ያው ምን መሰለ እኔ ያው አንተን እያለች ስትንተባተ ድንገት የሆነ ሰው ከኋሏ መጣ። ከኋሏ መቶ ስልኳን ከጆሮዋ ላይ እየነጠቃት ስልኩን ሲዘጋው ነበረ ወንድሟ፣ ሻይን ነው ሻይን። ከዚህ በኋላ እህቱ ከካያ ጋር ቅንጣት ታክል ግንኙነት እንዲኖራት አይፈልግም። ስልኩ ከተቋረጠ በኋላ ድጋሚ ድጋሚ ይሄ ልጅ እንዳታገኘ በፍጹም እያላት፣ በአንድ በኩል ከሀያ ደግሞ አይ ዜሬን ዜሬን፣ በአንድም ቢሆን በሌላ መንገድ እኔ እናንቺ አንድ ላይ እንሆናለን እያለ ነበረ። በአንድ በኩል ዜሬ ከወንድሟ ጋር እየተጋፈጠች ነው። ከዚህ በኋላ እንዳታገኙ ብሏት፣ ግን እሱ ትቷት እየሄደ የወንድሟ ነገር ግራ እያጋባት ብቻዋን ቁጭ ብላ እያሰበች ነው። ከ ደግሞ በስልክ ሻይን መጥቶ ነበር ወይ ብሎ ሲጠይቃት አልመጣም ብለው ነበረ። አሁን ጃን ወንድሙ መጣ። ከማን ጋር እያወራ ነው አለው። ከዜሬን ጋር እያወራው ነበረ። ስለ ሻይን ልጠይቃት ነበረ። እስካሁን ድረስ ሻይን አልመጣም። ምንድን ነው የምናደረገው ወንድሜ? በአንድ በኩል ደግሞ ልክ እኮ ነው፣ እኔ እውነት በሱ ቦታ ብዙ ነገር አበላሽ ነበረ ይለዋል። ጃን ደግሞ አባቱ ጋር ሄዶ ነው ሰምቻለሁ፣ መረጃው ደርሶኛል። አጎታችን እንዲጠይቆ ሄዷል። ም ምንደምናደረግ አላውቅም ይለዋል። ታዲያ እንዴት ናት አሊያ ብሎ ጠየቀው። አልያ ደህና ናት፣ ደህና ናት ሲሉ ነበረ። ወንድሜ ታውቃለህ አይደል፣ ወደ ፖሊስ ሄደው የማይቀር ጉዳይ ነው እያሉ ነበረ እ ጃ ላውቅ ምን እንደምናደረግ እስኪ የሚሆነውን ነገር ቀስ ብለን እናያለን። እያለው ድንገት ነዲም ወደ ጂያን ደወለ። ነዲም እንደምናመሻ ሲሎ ነበረ። ጂያን እንዴ፣ አዲስ ነገር የለም እንዴ እያለው ነበረ። እስካሁን የለም፣ ምን ተፈጠረ ብሎ ጂያን ጠየቀ። ጂያን፣ እንግዲህ ያው ታውቃለህ ከአብዛኞቹ ካምፓኒዎች ጋር ያለህ ግንኙነት እንዳለ ጥሩ አይደለም፣ ተበለሻሽተዋል። እና በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ብቻህን እንዳቀድ በጣም ፈርቻለሁ። እና ያው ነገ በሙሉ የቤተሰቡ መሪዎች ሰብስቤ ለማናገር ወስኝ ያለው። አንተም በደምብ ተዘጋጅ፣ ለአዲስ ስምምነት እያለው ነበረም። እሺ፣ ችግር የለም፣ ችግር የለም፣ በቃ ነገር እንገናኛለን እያሉ ጂያን ስልኩ ተቋረጠ። ከዛ ጂያን ከሀያን ደህና ደር ብሎት እየወጣ ነበረ። በጧት የሚጠበቀው ስብሰባ ሊካሄድ ነው። ሁሉም የቤተሰብ መሪዎች በሙሉ በመኪናቸው እየመጡ ናቸው። ወደነ ጂያን ቢሮ እየገቡ ናቸው። ከድርና ሙዛፈር ይቀበሏቸዋል። በአንድ በኩል ደግሞ ጂያን በመስኮት በኩል ሆኖ ሲያያቸው ነበረ። የአልቦሮዎች መሬት ሁሉም ሊቀራመቱት እየመጡ ናቸው። በራሳቸው በራሳቸው ብቻ ዛቢያ የሚኖሩ ሰዎች ተመልከቱ እስኪ ምንድን ነው የምናደርገው? ይላል ጂያን። ጂያን በአሁኑ መጠንቀቅ አለበት። የአሁኑ ነገር ቀልድ አይደለም፣ እያለ ሀሊስ ያስጠነቅቃል። ይገባኛል ይገባኛል ይገባኛል እያለ ጃን ይመልሳል። ይለ ዛሬ ግዴታ ስምምነት መፈጸም አለብን፣ ዛሬ ስምምነት ካልፈጸምን በጣም አስቸጋሪ ሁኔታ ውስጥ ነው የምንገባው፣ ሁሉም ነገር ያበቃለታል፣ ፍርስርስ ነው የሚለው ሲለው፣ ሀሊስ ተረጋጋ፣ እባክህ እባክህ፣ ተረጋጋ አን ተረጋጋ እያለ እያረጋጋ ነበር። ጃን ታውቃለህ፣ አባትም እንደዚህ ነበረ። እሺ ለማንኛውም ምንድን ነው የምናረገው እያለ ነበረ ሀሊስ። ከዛ ብዙ ይማከራሉ። በአንድ በኩል ደግሞ ጃን ሀሰን፣ ሂድ እናንተ ከነሱ ጋር አሁን አውራቸው፣ እኛ እንመጣለን እያለ ነበረ ጃን፣ እያስጠበቃቸው ነው ቁጭ ብለው ይማከራል። ነገር ግን ሻሂን በማይታመን ሁኔታ ወይዘሮ ሰዳከት ላይ ሊጠቁምባት ወደ ፖሊስ ጣቢያ መጣ። በር ጋር ቆሞ እያመነታ ነበረ። የከተማ የሚዲያ ዋና የፖሊስ ጣቢያ በር ጋር ቆሞ ብዙ ይላል፣ ብዙ ያመነታል። በመጨረሻም ሻይን ፍርድ ማግኘት አለባቸው፣ ቅጣት ይገባቸዋል ብሎ አባቱ የመከረው እያንዳንዱ ነገር ትዝ ይለዋል፣ አሁን ሁሉንም ነገር ሲያስብበት። ነገር ግን ሻይን ብቻውን አይደለም፣ ደሚር እየተከተለው ነበረ። ደሚር በርቀት እያየው ነው። ወዲያው ወደ እጀመል ደወለ። ሄሎ ያለው ደሚር እንዴት ነው ሻይን ገባ እንደ ወደ ፖሊስ ጣቢያ ብሎ ጠየቀው። እስካሁን ድረስ አልገባም ወንድሜ፣ እኔም እየጠበኩኝ ነው። ቆሟል ብቻ በረጋ ሲል ነበረ። ይገባል ሊገባል አታሰብ ይገባል ይገባል እያለው ነበረ ደሚር። ከዛ በጥንቃቄ ሁሉንም ነገር ይመለከታል። ሻይን እንዲህ ሲዋከ በሌላ በኩል በመጨረሻም ብዙ ሰው በቦታው እየተገኘ ነው። ጃንም እየመጣ ነው። በመጨረሻም የመጣው የደሚር አባት ነበረ፣ ነዲም ባይባርስ፣ የአላው አልቦራ ቤተሰብ ተቀናቃኝ ወደ ውስጥ እየገባ ጃን ከወንድሙ ጋርና ከጠበቃው ጋር ወደ እነሱ እየቀረበ ነበር። ወደነሱ ወደ እነሱ እየቀረበ ጃን፣ እኛን እስካሁን ድረስ ማስጠበቁ ለምን አስፈለገ ብሎ እየጠየቁን ነበረ። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ ብሎ ተቀመጠ። ከተቀመጠ በኋላ ስምምነት ለመፈጸም እንደሚፈልግ እየነገራቸው ነው። ሰዎች አውቃለሁ፣ አውቃለሁ እናንተ በጣም ቢዚ ሰዎች ናችሁ፣ ይገባኛል ቢዚ እንደሆናችሁ፣ ጊዜ እንደሌላችሁ አውቃለሁ፣ አውቃለሁ። ብቻ ግን መኪኖቻችን ላይ ለመተኮስ፣ መኪኖቻችንን ለማጋየት፣ መኪኖቻችንን ለማቃጠል እንዲሁም ንብረቶቻችንን ለመዝረፍ ግን ጊዜ አላችሁ። በእኛ በአልቦራ መሬት ላይ የሚሄደውን መኪና ብዙ ጊዜ ስታስቆሙ ነበረ። አዎ በጣም ብዙ የሚደብር የሚያስጠላ ነገር በሙሉ እየተሰማ ነው። ቆይ ግን ከመቼ ጀምሮ ነው እኛና እናንተ ጠላቶች ይሆን ነው? አልገባኝም። መቼ መቼ ነው ነበር ጠላት የሆን ነው እንደዚህ መቼ ነበረ እያለ እየጠየቀ ነበረ። እንዲህ እያለ ሲጠይቅ አብዛኞቹን እያናድዳቸው ነበረ። እየተበሳጩ መቶ ጅያን፣ በዚህ አጋጣሚ ግን እንኳን ጠላቶች ሆነ ጥሩ ጠላቶች እንሆናለን። ሰው ጠላት ሲሆን ትክክለኛው ባህል ይታወቃል ሲል አንደኛው ጅያን በር ድረስ መጣን፣ ትዕግስታችንን አተፈታተንን ብሎ ተነሳ። ለምን ሲጀመር ከአንተ ጋር መጣን እያለ ከተቀመጠበት ሲነሳ ግማሹ ድንገት ብድግ ብድግ ሲሉ ላችሁ አንዴ ቆይ፣ አንዴ ሰዎች ተረጋጉ። እኛ ትልልቅ ሰዎች ነን፣ እባካችሁ ግዴታ ዛሬ ስምምነት ላይ መድረስ አለብን። በአዲስ ስምምነት ነው ከዚህ በኋላ የምንሰራው ሁሉንም ነገር ከኋላ እንርሳ እና እንቀመጥ፣ ባካችሁ ተቀምጡ ካለ በኋላ ነዲም ወደ ጃን ዞራል። ና ጃን፣ ሁሉን ነገር ተወ በቃ፣ የወደፊቱን እናስብ። የወደፊቱ ብቻ ነው የሚጠቅመን፣ እባካችሁ እያለ እየጠየቀ ነበረ። ምንም እንኳን ጠላቶች ብንሆንም ግን እንስማማ እያለ እየጠየቀ ነዲም። ጥሩ እሺ፣ ጥሩ እንስማማለን፣ ችግር የለም እያላቸው እየጠየቀ ነበረ። ከዛ በዚህ አጋጣሚ ነዲም፣ እንግዲህ፣ ያው እኛ የእናንተን መሬት እንጠቀምበታለን ስንጠቀም ደግሞ ለእያንዳንዱ ጉዞ ከመቶ ፐርሰንት አስር ፐርሰንት የሚሆነውን ንብረታችንን ክፍያ ግብር እንገብራለን እያለ ነበረ። እንዲህ ሲል አስር ፐርሰንት ብቻ አስር እጅ ብቻ እያለ ጃን እየጠየቀ ነበረ። ከዛ ጃን ከተቀመጠበት ተነሳም። ጃን ያ ሪፍ ሀሳብ ነው አስር ፐርሰንት አይሆነም ብለው እየጠየቁን ነበረ። ሀሊስ በጥንቃቄ ጃንን እያየው ነበረ። ይሁላችሁ እያንዳንዱ እንቅስቃሴ በሙሉ በእኔ ቁጥጥር ስር ነው የሚሆነው። በእኔ ቀጠና ጋስ ካለፋችሁ ድረስ በእኔ ቁጥጥር ስር ይሆናል ማለት ነው። የማይፈቀድ ነገር ልንገራችሁ፣ መሳሪያ አይፈቀድም፣ አደንዛዥ እጾች አይፈቀዱም። በዚህ እንግዲህ ከተስማማን እኔ የማገኘው 30 ፐርሰንት ነው 30 ፐርሰንት ከሆነ ሆነ ካልሆነ አልሆነም አልቦራ 30 ፐርሰንት የማግኘት መብት አለው ከተስማማችሁ ተስማማችሁ ካልተስማማችሁ አለቅላችሁ ብሎ ሌር ነበር ጃን ቆይ አንዴ እያሉ ነበር ነዲም ያው 25 ፐርሰንት ይበቃል 25 ፐርሰንት በሱን ስማማ ብሎ ጠየቀውም ከዛ ጃን ነዲምን ትኩር ብሎ አየው ከዛ ወዲያው ዞር ብሎ ሀሊስን አየው እሺ በል እያሉ ነበረ ጠበቀውንም አየው ጠበቀውም ቢሆን እሺ በል አለው ጥሩ ጥሩ እሺ ሻይ ቅዱላቸው ሻይ ይቀዳ ይቀዳ ቀዝቅዟል እያለ ነበረ በ5 ፐርሰንቱ ተስማሙ በመጨረሻም ስብሰባው አበቃ በአንድ በ በኩል ደሞ ደሚር አባቱ እዚህ እንደመጣ የጀመል ቅድም ነግሮን ነበረ። አንድም ያበሳጨው ይሄ ነው። አሁን ሁሉም እንግዶች በዚሁ ተስማምተው በቀጥታ እየወጡ እያለ በቀጥታ ነዲም ወደ መኪናው ሲገባ ድንገት ደሚር መጣ። አባዬ አንተ ምን አይነት ሰው ነቆይ ምን አይነት ሰውን አታፍረም እንዴ እንዴ፣ ክብር እንኳን የለም እንዴ ትንሽ እያለው ነበረ። ምን ምን ምን ልትሆን አንተ እያለ ነዲም ከሱ ጋር ይጣላል። አባዬ ካንተ ማይጠበቅ ነገር ነው ያረከው ብሎ ሊያንቀው፣ ነገር ግን የነዲም ጠባቂዎች እየገላገሏቸው ነበር። ልቀቀኝ ልቀቀኝ እባክህ እያለ ደሚር ወደ አባቱ ለመቅረብ እየሞከረ ነበረ። አባዬ ሰው እኮ ጠላታችን እኮ ነው ብለህ ብለህ ደግሞ ከሱ ጋር ትጨባበጥልኛለህ እንዴ አይበቃም እንዲህ ከዚህ በፊት የሰራይን ጉድ በጣም ታሳፍራለህ ታሳፍራላችሁ ሁላችሁም እያለ ነዲም መኪና ውስጥ ገባ ትቶት እየሄደ ነበረ አሳያችኋለሁ አሳያችኋለሁ ጠብቁ ብሎ ይዝታል አባቱ ከሄደ በኋላ ጂያን በአንድ በኩል እዛው ፎቆ ላይ ሆኖ ደሚርን እያየው ነበረ ደሚር ዞር ብሎ ጂያንን አየው ጂያን እኔ እናንተ እንተያያለን ታያለህ ጠብቅ ጠብቅ ጠብቅ አሳያለሁ ብሎ መኪና ውስጥ ገባ እንዲህ ዝቶ ዝቶ መኪና ውስጥ ገብተው ከሄደ በኋላ ጂያን ሁሉም ነገር ሲጠናቀቅ ወደ ቤት እየመጣ ነበረ። አሊያ ምግብ እየበላች አገኛት። መልካም ምግብ እያላት ወደ ውስጥ እየገባ ነበረ። ነርሶ የት አለች ብሎ ጠየቃት። እንድትሄድ አድርጊያት ነው እኔ አለችው። ለምን አላት። ምክንያቱም የበለጠ እንድታመም እያደረገችኝ ነው፣ እኔ ግን ደና ነኝ አለችው። ደና ነሽ? አዎ አላት። አዎ ደና ነኝ ተሽሎኛል ስትለው፣ ከዛ በቃኝ የምግብ ስትል ጎበዛውን የበላሽበትን አንሸዋ ደና ኮንሽ ሲላን ነበረ። ተናዳ ታየዋለች። ከዛ አነሳው፣ የበላችበትን አንስቶ ካስቀመጠ በኋላ ፖሊቲ ጋር ደወልክ አለችው። አልደወልኩም ዛሬ ጊዜ አላገኘውም አላት። ከዛ በኋላ በዚያ አጋጣሚ ደውል አለችው። ሽሽ ጥሩ አጋጣሚ እንደውም ልደውል እያለ ነበረ። ከዛ ልደውል ብሎ ስልኩን ገና ከማውጣቱ ድንገት ሰዳከት ገባች። ሰዳከት እየገባች እነ ከሀያ ሲከተሏን ነበር። ምን ተፈጠረ ትላለች አሊያ። ግራ ግብት ብላት እኔ ነኝ የተኮስኩብሽ አለቻት። አሊ ድንገጥጭ ማየ የማየ ምን እየረክሽ ነው ይላታል። ከሀያ ጃያን ደሞ ማየ ከዚህ ውጭ ምንድን መሳሪው እያላን ነበረ። ናሬም ደንግጣለች። ከኋላ ተከተላቸው እየገባች ነው። ከሀያ እናተን ይዛት ውጣ ሲል ነበር። ሰዳከት ደግሞ አዎ እኔ ነኝ የተኮስኩብሽ እኔ ነኝ የመታውሽ አለቻት። ምን እያርሽን ያለሽ ትላለች አሊያ። ምን ነው ገረመሽ ገረመሽ እንዴ? ምንድን ነው የጀመርኩትን ነገር ጨረስኩት ምን ብዬሽ ነበረ እመታሻለሁ? ብዬሽ አልነበር እንዴ? እተኩስብሻለሁ ብዬሽ ነበረ። ሲጀመር ከማን ጋር ስትሳፈጪ እንደነበረ አልገባሽም? አልገባሽም እኔ ማነኝ? እኔ ሰዳከት አልቦራ ነኝ። እሺ የማላረጋውን ነገር አልጀምርም። ከመጀመሪያው ቀን ጀምሮ ከእኔ ጋር ጫማ ስትለካኪ ነበረ። ዝም ብዬሽ ነበረ ግን አስጠንቅቄሽ ነበረ። ትንሽ እንኳን እንድትፈሪ፣ ትንሽ እንኳን እንድታስቢ ጊዜ ሰጥቼሽ ነበረ። አልገባሽ አለሽ። ከዛ ተኩስኩብሻ አለቻት አምላኬ ሆይ ፈጣሪ ሆይ ኧረ ምን አይነት ቤት ነው? ምን አይነት ቤት ነው ስትል ፍሪኝ። ከዚህ በኋላ ከዚህ በኋላ ትፈሪኛለሽ። ከዚህ በኋላ ታከብሪኛለሽ። እኔ ሰዳከት አይከተለኝ ስትላት አሊያ እየበለጠ እየፈራች መጣች። እኔ እኔ በቃ መሄድ እፈልጋለሁ መሄድ እፈልጋለሁ ስትል አሊያ አሊያ ቆይ እንዲ ደና ኳርለሽ መሄድ ነው የምትሄጂው እያለ ነው ጃን። እኔ መሄድ አለብኝ፣ ተወኝ፣ ተወኛን ሰውዬ ተወኝ፣ በቃ እኔ መሄድ አለብኝ ስትል ነበረ። እንደዚህ እያለች አሊያ ካልሄድኩኝ ብላ ስታስቸገር በአንድ በኩል ሰዳከት ምን ልታመጭ ነው ትላታለች። ጃን ታሳፍራለህ። አይን አይኔን እያየኝ አላቅም ስትለኝ ነበረ። ማን እንደተኮሰብሽ አላቅም አልከኝ። ውሸታሞች ናችሁ፣ ታሳፍራላችሁ፣ ሁላችሁም ታሳፍራላችሁ። ቆይ አንቺስ ታቂ ነበረ ብላ ናሬን አየቻት። ናሬ አንገቷን እየደፋች ነው። ናሬ ታሳፍሪያለሽ። ኧረ ምን ዓይነት ሰው ሰዎች ሁላችሁም አንድ አይነት አንድ እንኳን የተለየ ሰው የለም እንዴ ምንድን ነው ቆይ በቃ ፍትህ ማለት ለእናንተ እንደዚህ ነው ምን ማለት ነው እኔ እኮ እናት እኮ ነኝ አቅም ቢሶችን አቅም የሌላቸውን በማጥቃት ነው የምትደሰቱት ማለት ነው እኔ እኮ የዴኒዝ እናት እኮ ነኝ እንዴት እንደዚህ ታደርጉብኛላችሁ እኔ ላይ አረ በጣም የምትገርሙ ናችሁ እንደዚህ አይነት የለየለ ጭካኔ ግን በጣም ያስፈራል ትላለች አው ፍሬን እሺ ምክንያቱም እኔ ሰዳከት ለልጆች ብዬ የማላረገው ነገር የለም ሺ ሸይዳ ጂያሌ እንዳረገችው አይነት ነገር መቼ እንድታረጊ አልፈቅድልሽም ያች አይነት እባብ አንቺ ራስሽ እባብ ነሽ። ሁለታችሁም አንድ ናችሁ ስትል እማዬ፣ ጀመረሽ፣ ጀመረሽ እባክሽ ዘንበይ፣ ዘንበይ በቃሽ፣ በቃሽ ይላል ጃን። በአንድ በኩል አሊያ ደግሞ ሸሄዳ ምን ሸሄዳ ምን ምን ላርግ እኔ፣ ስለ ሸሄዳ ምን አገባኝ ስትል ነበረ። ምንድን ነው ስለ ሸሄዳ አልነገሩሽም እንዴ ስትል ነበር። ምንድነው የሚነግሩኝ ብላ አሊያ እያለቀሴ ትጠይቃለች። ያቺ እባብ ሼዳ ልጅን እንዴት እንዳገባችው አልነገሩሽም ከዛ ከደሚር ባይባርስ ጋር ግንኙነት ነበራት። ከእሱ ተለይኮ ስትቀበል ነበረ የእሱ አሻንጉሊት ነበረች። ከዛ አንድ ቀን እያለች ቅርት የሆነ ቢላ ከኪሶ ውስጥ አወጣች። ይህን ስለታማ ነገር ከኪሶ ውስጥ ከወጣች በኋላ ጂያን፣ ይህን አስታወስከው ስትሎ ነበረ። ጂያን ድንቅጦ እያያን ነበረ። ይህን ቢላ አስታወስከው እኮ ነው ምለ ሼዳ፣ አንድ ቀን በዚህ ቢላ ልታርድ ነበረ ተኝተ ነበረ እያለች ሁሉንም ነገር አስታውሳ ትናገራለች። ሼዳ በሰዓቱ ጂያንን ልትገለው ወደ አንገቱ ቀርባ ድንገት ሰዳከት ያዘቻት፣ አንቃት ከእሷ ጋር ቢላውን ስታስጠላት ጂያን ደሞ

ወዲያው ከሼዳ እያገላገላል ነበረ። ስሚ አሁንም ቢሆን አንቺ ከእሷ የማትለይ እባብነሽ እባብነሽ፣ ግን ተመሳሳይ ነገር እንዲፈጠረ አልፈልግም ስትላት ጂያን ቀስ ብሎ ቢላውን እያስጠላን ነበረ። አሊያ እንዲሁም ሰዳከት ነገሩን አባባሶት። ከዛ ሁለቱም እንዴ ተፋጣው እንዳለ እማዬ፣ በቃሽ በቃሽ፣ እች ሴት ሼዳ አይደለችም። ያት ያት ያት፣ እስኪ እሷ ምን ዋል፣ ሼዳ ይመስላል እች ሴት አሊያና ስት ሲል ነበረ። ምን ምን ማለት ነው? ምን ማለት ነው? ከደሚር ጋር ስምምነት አርጋ እንዱን ማን ያውቃል፣ ማን ያውቃል። በል እስኪ ተናገር፣ እንዴት ታምናት አለ። እች ልጅ መቼ አታገባትም እች ልጅ ልጇን እዚህ አስቀምጣት ትስታት ሄዳለች። እንድጠፋ ፈልጋለሁ። ላያት አልፈልግም ከዚህ ጠፋ ስትል ነበረ ወይዘሮ ሰዳከት አንረገልኝ ልንገርሽ፣ እኔ ሁሉም ነገር ለፖሊስ እናገራለሁ፣ ልጄን ይዤ ሄዳለሁ ስትል ነበረ ተናገሬ ተናገሬ። ሽጉጡ የለ ጥይቱ የለ ምንም ማስረጃ የለ ክስ መስረተሽብኝ ፍርድ ቤት እንደ በሽተኛ ስትመላለሱ ትኖር ያለሽ እንጂ መቼም እኔ ላይ ማስረጃ አታገኝብኝም፣ መቼም ስትላ ነበረ አሊያ ተስፋ የለኝም ብላሰበች ደንግጣ ያየቻን ነበረ። የማታሸንፊውን ነገር አትጀምሪ ከኔ ጋር በተለይ ሳፋ ይቅረብሽ እሺ። ምክንያቱም በጣም እንዲጸጽትሽ ነው የማደርገሽ። ማንነው የምታስፈራረ ብለሽ ብለሽ ታስፈራረልሽ እንዴ? አይ አለመታወቅ ወይ አለንትም አለመታወቅ። እደግምሻለሁ፣ አይገረምሽም? እደግምሻለሁ፣ ተኩስብሻለሁ። ረፊ ተጠንቀቂ፣ ሁኔታሽን በደንብ እያየሽ አንገትሽን ደፍተሽ ኑሪ ይልሽ ልጄ ባይደርስልሽ ኖሮ እዛ ሞተሽ ነበረ። ሸክማችን አትሆኝም፣ ያበቃልሽ ነበረ። ምን አለበት ብትሞቺ ስትን ነበረ። እማዬ በቃሽ በቃሽ፣ ይበቃሻል ይላታል። ከዛ እሷ ወደ ልጇ ዞረች። ጃን አይነን ክፈት፣ እች ልጅ አደገኛ ናት፣ በጣም አደገኛ ናት፣ ከሸዳ የባሰች። ከደሚድ ጋር ያላት ግንኙነት አልቆምም፣ እየነገርኩ ነው። እሷን መቼም አታገባትም። ልጇን ትታ ከዚህ ሄድ አለባት። ድግም ላያት አልፈልግም ውስጥ አትኖርም፣ በማለት ተናግራ እየሄደች ነው። ወይ እኔን ወይ እሷን ምረጥ ብላው ስትሄድ ጂያን ግራ እየገባው ነበረ። ጂያን እናቱን ተከትሎ ሲወጣ ናሬ ቀርታለች። ናሬ ናሬ እንዴት አልነገርሽኝም? ምንድን ነው ነገሩ? እኔ እኮ እንዴት እንደዚህ ሲፈጠር ዝም አልሽ? እያለቻት ናሬ መናገር ከብዷት እየወጣች ነበረ። ነገር ግን ድንገት ፖሊሶች መጡ። ፖሊሶች ወደ ውስጥ እየገቡ ናቸው። እነ ሰዳከት እንዲሁም ደግሞ እነ ጂያን በረጋ ቆሙ። እየጠበቋቸው ነበረ። ፖሊሶች ወደ ውስጥ ከገቡ በኋላ ወይዘሮ ሰዳከት እንዴት ነሽ ብለው ጠየቋት። ፈጣሪ መስገንዳን ትላለች። ምንድነው ኮሚሽነር ሰዎች ችግራል እንዴ እያለ ነበረ። ጃን እያው ስለ አሊያ አልቦር ጥያቄ ነበረ አሊያ አልቦር በጥይት እንደተመታችና መቼዋም ደግሞ ወይዘሮ ሰዳከት እንደሆነ ጥቆማ ድርሶን ነበር የመጣ ነው አሉ። ደነገጡ እንዴት እንዴት ብለው እየጠየቁ ነበረ። ከዛ ድንገት አሊያ መጣች። ደረጃውን እየወጣች እየተራመደች ስትመጣ ድንገት ደግሞ ጃን ሊደግፋ ሲል አያገባም ዞር በዞር በትለዋለች። ከዛ ፖሊሱ ካያ በኋላ ወይዘሮ አሊያ በጥይት እንደተመታሽ ጥቆማ ሰምተን ነበረ አሏት። ከዛ ዞር ብላ ወይዘሮ ሰዳከትን አየቻት። ሰዳከትን ስታያን ነበረ። ማን ነው ይህን ጥቆማ የሰጠው በማለት ጃን ጠየቀ። ሻይን አል ር ነው ብሎ ፖሊሱ መለሰ። ክው ነበር ጂያን ያለው ሰዳከትም ገርሟታል። ከያም እንደዛው ገና ካሁኑ ሻይን ክል ከነሱ ጋር ጠላት ሊሆን ነው። ሻይን አልቦር ሰዳከት አልቦር እንደተኮሰችብሽ ጠቁሞናል በማለት ሲናገር፣ ከዛ አሊያ መልስ እንድትሰስ ሲጠበቅ ሻይን በረዥም ርቀት ቆሞ እያያቸው ጂያን ዞር ብሎ ሲያዩ ነበረ። ጂያን ተናዶ ነበር እያዩ የነበረው። ከዛ አሊያ ማን የመታች ተብላ ስትጠየቅ፣ ራሴን በራሴ ነው የመታሁት ብላ ዋሸች። ሰዳከትን ለጥቂት ያተረፈቻት ይመስላል። ከዛ ችግር እንዳይፈጠር ብለው እዚሁ እንዳ እንድታከም አደረጉኝ ብላ መለሰች። ይህ መልሷ ፖሊሶቹን አስገረማቸው። ከዛ ችግር ካለ ግን ደዊልን ብለው ሄዱ። ከዛ ጃን እንዲሁም እነ ካያ ከቤት እየራቁ ናቸው። ቀጥታ ወደ ሻይን እየቀረበው፣ እሺ ወይዘሮ ሰዳከት ምን እያሰብሽ ነው? አሁንስ ሀሳብሽን አልቀየርሽ? ለማንኛውም ለአንቺ ምክር አለኝ። ለሰርጉ የሚሆነውን ነገር አዘጋጅ ብላት እየሄደች ነበረ። ሻይን ቆሞ በርቀት እያያቸው ሰዳከትም እያየችው ነው። ከዛ ቀጥታ ወዲያው ጀመል ደወለላት። ሰዳከት እንዴ ነሽ? ባክሽ ሁሉ ነገር እንዴ ነው? መቼስ አሁን አንቆ ሊደፋሽ መሆን አለበት። እያጣጣርሽ ነው አለ በእውነት ያንን ፎቶግራ ፎቶግራፍ በማምጣትሽ ለኔ በጣም ጠቀመኝ። ራስሽ የቆፈርሽው ጉድጓድ ውስጥ ነው የገባሽው። ተመስገን ፈጣሪ፣ አንቺ ማመስገን አለብኝ ሲል አልነበረም። አይ ልጅን በማይረባ በማይረባ ነገር አታለልኩው ማለት ነው። ይህ ጅል የሆነ ልጅ መቼ እስከ አንተ ማይሻል፣ ሲገርም። ኤ ጀመል፣ እንዴት ሁኔታውን ለእኔ እንዳመቻቸው አልገባም። በመጨረሻም ሁሉም ነገር እኔ እንደምፈልገው እየሆነ ነው። ፈጣሪ ባርክህ። እንግዲህ ከዚህ በኋላ ምንም ማድረግ እንዳለብኝ አውቃለሁ። ልጅ ምን አይነት ጅል እንደሆነ ልጆቼ አይተዋል። ከዚህ በላይ ምንም ማስረጃ አያስፈልጋቸውም አለችው። ስልኩ ተቋረጠ። ኤ ጀመል በጣም እየተናደደ ነው። ጃን እና ሻይን ተፋጠዋል።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 ግሬን ድረስ በያላችሁበት መልካም ቆይታ ይሆን።